ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በቅንጅት የሚፈጸሙ ጥቃቶች በድል እንደታጀቡ ቀጥለዋል። ኩልመስክ ከተማን ጥቁር አለብሳታለሁ እያለ ሲይዘት የከረመው የሻለቃ መሪም በቁጥጥር ስር ውሏል። የአገዛዙ ሰራዊት ንፁሃንን በከባድ መሳሪያ እንደጨፈጨፈም ተጠቁሟል። ስቦ ማስከዳቱ ተጠናክሮ የቀጠለ ሲሆን አንሻ ክፍለ ጦር በጠላት ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክን ሰርታለች ተብሎላታል። በህዳሴ ግድቡ ዙሪያ ንግግሮች ቆመዋል የተባለ ሲሆን ግብጽ ግን መብቷን ሳታስከብር አትቀርም የሚል ዛቻም ተሰምቷል። ኢትዮጵያ በኤርትራ መንግሥት ዙሪያ ለዓለም አቀፉ ማህበረሰብ ጥሪዋን አሰምታለች። የዓለም አብያተ ክርስቲያናት ጉባኤም በአርሲ የተፈጸመውን ጥቃት አውግዟል። እነኝንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናሉን ሰብስክራይብ፣ ቪዲዮዎቻችንንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትሰልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። የዳግማዊ ቴዎድሮስ አምስተኛ ኮር የጠላት ኃይል ላይ ጥቃቱን ፈጽሟል። ህዳር አራት ቀን 2018 ዓ.ም የዳግማ የዳግማዊ ቴዎድሮስ አምስተኛ ኮር ጎንደሬ በጋሻው ክፍለ ጦር በቃኘ ብርጌድ ታድሎ ብርሃን ክፍለ ጦር ደግሞ በእጅብ አስራ ማርያም ብርጌድ እና ጥቁር አንበሳ ክፍለ ጦርም በቃኘ ሻለቃ በኩል በመቀናጀት በምንዝሮ ልዩ ስሙ አርሴማ በተባለ ቦታ ላይ በጠላት ሰራዊት ላይ ጥቃትን አድርሰዋል። በጥቃቱም ከፍተኛ መደናገጥ ውስጥ የገባው ሰራዊት ቁስለኛውንና አስክሬኑን በመተው ወደ ጠዳ ከተማ ፈርጥቶ ገብቷል። ከዚህም የተነሳ መክፍለኛውንና አስክሬኑን ለማንሳት ተጨማሪ የጠላት ኃይሉን ከጠዳ ከተማ ተነስቶ ውጊያው ወደ ተካሄደበት ቦታ በመድረስ በወገን ኃይል ላይ ለሁለተኛ ጊዜ ተኩሶ የከፈተ ሲሆን ነበልባሎቹ ፋኖች የለመደውን የሽንፈት ካባ አከናንበውን መልሰውታል። በውጊያው ከተገኙ ድሎች መካከል ስድስት ሙት የተመዘገበ ሲሆን ስምንቱ ደግሞ ክፉኛ የቆሰሉ መሆናቸውንም ለማወቅ ተችሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የላስታ ጄኔራል አሳምነው ጽጌ ኮር በበኩሉ የሻለቃ መሪውን በቁጥጥር ስር እንዳዋለ ገልጿል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በሚኒሊክዝ በግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ስር የተከዘ ክፍለ ጦር መረጃን በማነፍነፍ የ61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ የሆነውን መቶ አለቃ በእውቀቱ ምስጋናውን ከድልብ ወደ ግዳን ወረዳ ሙጃ ማርያም ከተማ በሚወስደው መንገድ ዴንሳ ከተማ ህዳር 4 ቀን 2018 ዓ.ም አመሻሹ ላይ ቁጥጥር ስር ሊያውለው ችሏል። ይህ ግለሰብ ላስታ ወረዳ ኩልመስ ከተማ ላይ ከዚህ በፊት ስምንት ንጹሐንን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ የአባወራ ሴቶችን የደፈረ ህዝባዊ መድረክ ላይ በይፋ ኩልመስ ከተማን ጥቁር አለብሳታለሁ እያለ በማህበረሰቡ ላይ ግልጽ የስነ ልቦና ጫናን ያደርስ የነበረ ከነጋዴው ብሎም ከማህበረሰቡ ሙስናን የሚቀበል የግል ጥቅሙን የሚያግበሰብስና ፍጹም ስነ ምግባር የጎደለው ጥቁር አማራ ነበር ሲል የተከዜ ክፍለ ጦር ቃል አቀባይ ፋንዶ ኢንጂነር አማረ ካሳ

የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የሜጀር ጄኔራሉ ባንታ አባተ አንደኛ ኮርን በበኩሉ ድልን መቀዳጀቱን ዘግቧል። ህዳር 5 ቀን 2018 ዓ ም በሜጀር ጄኔራሉ ባንታ አባተ አንደኛ ኮር ስር የጉና ከፍለ ጦር ስር የሚገኘው የአርበኛ ገብረ መስቀል ድር ብርጌድ አካላት የሆኑት ጋፋት ሻለቃ፣ ኮከብ ሻለቃ እና ታቦር ሻለቃ በመቀናጀት ከደብረ ታቦር ወደ እብናት ሲጓዝ በነበረ የስርዓቱ ቅጥረኛ ላይ ከንጋቱ 12 ሰዓት እስከ ቀኑ 6 ሰዓት ተኩል ድረስ ልዩ ቦታው ቡሮ ተብሎ በሚ ጠራው ቦታ ላይ ደፈጣቸውን በመጣል የጠላትን ኃይል በሚገባ አስተናግደውታልም ብሏል። ከደብረ ታቦር የተነሱት 18 መኪናዎች ሰራዊቱንና ሬሽን የጫኑ ሲሆን በአውደ ውጊያው በተገኘው ድል የሞተው 14 ሆኖ ቁስለኛው ደግሞ ከ20 በላይ እንደሆነ ሲገለጽ ጠላትም በሁለት መኪና ጭኖ ሙትና ቁስለኛውን ወደ ደብረ ታቦር ይዞ ተመልሷልም ተብሏል። የአስር አለቃ የፍሬም ማጥናፉ ብርጌድን በህዳር 5 2018 ዓ ምት ባደረገችው የሁለት ከተሞች ልዩ ኦፕሬሽን ጠላትን ስትረፈርፈው አርፍዳለች ተብሎላታል። በዚህ ከሌሊቱ 12 ሰዓት ጀምሮ በአዲስ ቅዳም ከተማና ችጓሊ ታዳጊ ከተማ ላይ በተደረገ ልዩ የማጽዳት ኦፕሬሽን አዲስ ቅዳም ከተማ የተከማቸው የብልጽግና ታጣቂ ከምሽጉ ሳይወጣ ባለበት የተረፈረፈ ሲሆን፣ ችጓሊ ከተማ ውስጥ በመግባትም ጠላት ይዘርፍባቸው የነበሩ ችጓሊና በችጓሊ አቅራባ የሚገኙ ቦታዎች ላይ መጠነ ሰፊ የማጥቃት ማጥቃት እርምጃ የተወሰደ ሲሆን ጠላትን ወደ አፈርነት ቀይረ ነዋልም ብለዋል። ቸጓሊ ላይ ስድስት የብልጽግና ታጣቂ ተወግዶ አስራ ሦስት ቁስለኛ ሲሆን ብዛት ያለው ቁሳቁስ ጋር አመርቂ ውጤትን አስመዝግቦ መውጣት ተችሏል የተባለ ሲሆን በአዲስ ቅዳሜ ኦፕሬሽንም ዘጠኝ የተደመሰሱ እንዲሁም አስር ቁስለኛ እንዳሉን እስካሁን ለማረጋገጥ ተችሏል ሲል መረጃው ጠቁሟል። በኅዳር 5 2018 ዓ ም በተሰማ ሌላ ሰበር መረጃ የአገዛዙ ሰራዊት ንጹሐንና እንስሳትን በከባድ መሳሪያ እንደጨፈጨፈ ተጠቁሟል። የአገዛዙ ወንበር አስጠባቂው ጨፍጫፊው ሰራዊት በሰሜን ወሎ አስተዳደር ዞን ላስታ ወረዳ 04 ቀበሌ ሳርዝና ልዩ ስሟ ወንበር እኮ ማርያም ከምትባል ደብር እህል በመውቃት ላይ ያሉ ንጹሐንን ከላሊበላ ከተማ ልዩ ስሙ ሁለት ቁጥር ከሚባለው ቦታ ላይ በመሆን በዘፈቀደ ወደ ንጹሐኑ በተኮሰው ሞርታር የአንድ ቤተሰብ ሁለት ልጆችና ወላጅ አባታቸውን ህይወት አጥፍቷል። እንዲሁም ሰባት ከብቶቻቸው በዛው ወዲያውኑ ሲሞቱ አውድማው ላይና በዙሪያ የነበረ ሶስት ክምር እህል ከ30 ኩንታል በላይ የሚገመት ወድሟል ተብሏል። የጄኔራል ተፈራ ማሞ ክፍለ ጦር ዋና አዛዥ አርበኛ ሐምሳ አለቃ ጌታዬ ተፈሪ ይህንን ህጻናትና ንጹሐንን በመድፋረር የሚቆላውን አራጁን ጸረ አማራ የሆነውን ኃይል በህዝባዊ ማዕበልና እምቢተኝነት ለአንዴና ለመጨረሻ ጊዜ ተባብረን እናስወግደው ሲሉ ጥሪያቸውን አስተላልፈዋል። ስቦ ማስከዳቱ ተጠናክሮ ቀጥሏል። በሚል ሌላ መረጃ ደግሞ በአማራ ህዝብ ላይ የተፈጸመ ያለውን ግፍ እያየን መቀጠል ስላልቻልን ከወንድሞቻችን ጎን ተሰልፈን ህዝባችንን መካሳ አለብን በማለት በዛሬው ዕለት ወደ ፋኖ ተቀላቅለናል ያሉ ሳጅን መለሰ የተባለ መደበኛ ፖሊስ እና ስማቸው ሙጫው የተባለ ሌላም ክላሽን ከነ ሙሉ ትጥቁ በመያዝ 21ኛ ኮር 74ኛ ክፍለ ጦርን ሲቀላቀሉ በአመራሮች አቀባበል ተደርጎላቸዋል። ሁሉም የአማራ ተወላጅ ለመውጣት ይፈልጋል ነገር ግን ይገላችኋል ነው የሚባለው። ቢሆንም ግን ለመውጣት አልመቻች ብሎ ነው እንጂ አሁን ላይ ማንም ውስጥ መቆየት አይፈልግም፣ በማለት ስለ ሁኔታው መግለጻቸውን የቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ፋኖ ሀብታም ዩሱፍ አሳውቋል። በሌላ በኩል የደጋው መብረቅ ኮር ከወቄታ ወደ ፍላቂት ባለው ቀጠና በርካታ የጠላት ኃይልን በመደምሰስ ድል እንደተጎናጸፈ የሚናገር መረጃም በዛሬው ዕለት ተደምጧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ኮር አንሻ ክፍለ ጦር በጠላት ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክን ሰርታለች የሚለው ዘገባው ከማለዶ አራት ሰዓት ጀምሮ እስከ ምሽት አንድ ሰዓት ድረስ በዘልቀው እልህ አስጨራሽ አውደ ውጊያ ከወቄታ እስከ ፍላቂ ቀጠናውን ዘግር ዘርግቶ ሲለበልብ ውሎ ያመሻው የጠላት ሰራዊት ሙሉ በሙሉ በሚባል ደረጃ እንደተደመሰሰ ተጠቁሟል። የፋሽስቱ ሰራዊት ሙትና ቁስለኛውን በስምንት ፓትሮል ሲያጓጉዝ የዋለ ሲሆን ሶስት ፓትሮል ሙት አምስት ፓትሮሎች ደግሞ ቁስለኛን ጭነው ሲያመላልሱ መዋላቸውን በአይን እማኞች ተመስክሯል። የጠላት ጥምር ሰራዊት ተብዬው ጣረ ሞቱን አፋጥሮ ሞቱን ተረክቧል ሲሉም ተናግሯል። በህዳሴ ግድብ ዙሪያ የሚደረገው ድርድር ሙሉ በሙሉ ቆሟል ስትል ግብፅ አሳውቃለች። የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አላሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለምልልስ ወቅት መናገራቸውን የአገሪቱ የዜና ምንጮች ተቀባብለው ሲዘግቡት ውለዋል። አብድላቲ እንዳሉትም ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዚያም በግብጽ ላይ ከ ፍተኛ ጉዳትን ስታደርስ ቆይታለች በማለት እንደከሰሷትም ዘገባዎቹ ጠቅሰዋል። ሆኖም ይህ የኢትዮጵያ የተናጠላ አካሄድ ፈጽሞ ሊቀጥል አይችልም ሲሉ የተናገሩት ባድር አብድላቲ ግብፅ በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጻቸውንም የዜና ምንጮቹ ጠቁመዋል። ባድር አብድላቲ አሜሪካን ጨምሮ ዓለም አቀፉ ህብረተሰብ ግብፅ በህዳሴ ግድብ እና በናይል ወንዙ ውሃ ላይ ስላላት አቋም በቂ መረጃ እንዳገኙ መናገራቸውንም ደገባዎቹ አጣቅሰዋል። ከዚህም በተጨማሪ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለኬንያ አቻቸው ደውለው በኢትዮጵያ ጉዳይ ላይ ስሞታ እንዳቀረቡም ተሰምቷል። የግብፁ ፕሬዝዳንት አብዱልፈታ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ማድረጋቸውን ኢጅፕት ዴይ ዘግቧል። እንደ ዘገባውም አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥረቶችንና ፕሮጀክቶችን ሀገራቸውን እንደምትደግፍ ገልጸዋል። ከዚሁ ጋር አያይዘውም ግብፅ በውሃ ፍላጎቷ ላይ ማናቸውንም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችውን የተናጠል እርምጃ እንደምትቃወምም አስረድተዋል። ፕሬዚዳንት ዊሊያም ሩቶ በበኩላቸው አገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት ገልጸው ይህም የማንኛውም ሀገር ጥቅም እንዳይጎዳ ማረጋገጫ እንደሚሰጥ አስታውቀቸዋል። ግብፅ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ እያደረገች ላለው ድጋፍም አድናቆት እንዳላት መናገራቸውን ዘገባው አስረድቷል። ኢትዮጵያ በአምስት ቢሊዮን ዶላር ያስገነባችውን የህዳሴ ግድብ በምታስመርቅበት ወቅት በክብር እንግድነት የተገኙት ፕሬዚዳንት ዊሊያም ሩቶ መሆናቸው የሚታወስ ነው። የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት አውግዞ መልእክቱን አስተላልፏል። የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ለምሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በላኩት የማጽናኛ ደብዳቤ በአርሲ በኦርቶዶክሳዊያን ላይ በደረሰው ግድያ ጉባኤው በጥልቅ ማዘኑን ገልጸው ጥቃቱን አውግዘዋል። ዋና ጸሐፊው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በላኩት የማጽናኛ ደብዳቤ ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ የሚያመላክተው የሰላሙ ሁኔታ ያልተረጋ የተረጋጋ መሆኑን ነው ይህም አስቸኳይ እርቅ ለመፈጸምና ለሁሉም የህብረተሰብ ክፍሎች ሰብዊ ጥበቃ ማድረግ ግዴታ መሆኑን የሚያመለክት ነው ብለዋል በዚህ አስከፊ የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው ኢትዮጵያውያን ጋር በጋራ አብረን የምንቆም መሆናችንን ለመግለጽ እንወዳለን በዚህ ጥቃት ህይወታቸውን ላጡት ነፍሳቸውን በሰላም እንዲያሳርፍልን በጥቃቱ ለተጎዱ ሁሉ መጽናናትንና ጥንካሬ እንዲሰጥልን እግዚአብሔር አምላካችንን በጸሎት እንጠይቃለን ብለዋል ዋና ጸሐፊው የግጭቶችን መሰረታዊ መንስኤ በመለየትና ንግግሮችና ምክክሮች እንዲኖሩ በማድረግ የሰው ልጆች ህይወትና ክብር ይጠበቅና ይረጋገጥ ዘንድ እግዚአብሔር አምላክ በሁሉም ደረጃ ለሚገኙ መሪዎች ጥበብንና ቁርጠኝነትን እንዲሰጥልን እንጸልያለን ብሏል። ጉባኤው የዓለም አብያተ ክርስቲያናት ጉባኤ በሰው ልጆች ላይ የሚፈጸም እንዲህ አይነቱን ግድያ በጥብቅ የሚያወግዝ መሆኑን የገለጹት ዋና ጸሐፊው ሰላምን ፍትህንና በህዝቦች መካከል ተቻችሎ በሰላም ለመኖር ለሚደረገው ጥረት ደግሞ ጉባኤው የማያቋረጥ ድጋፍ ያለው መሆኑንም መሆኑን ገልጿል። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሽርካ እና በሆሎንቆዋቢ ወረዳዎች የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተ ክርስቲያኖቱን ጨምሮ የፖለቲካ ፓርቲዎች የሃይማኖት ተቋማት ጉባኤ ገልጸው የነበረ ቢሆንም የሃይማኖት ተቋማት ጉባኤ በኋላ ላይ አደረግኩት ባለው ማጣራት ጥቃቱ በአንድ ሃይማኖትና ብሄር ላይ ያላነጣጠረ መሆኑን መግለጹ የሚታወስ ነው። ኢትዮጵያ ዓለም አቀፉ ማህበረሰብ በሀገረ ኤርትራ ላይ ጫናዎችን እንዲያደርግ ጥሪዋን አሰምታለች። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁኔታዎች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ወቅት ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል።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 መከታተልን መርጠናል፣ ሲሉም ጠቁመዋል። በሀገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህንን ለማሳካት ሲሉ የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸውም አብራርተው ተናግረዋል።